ከዚህ ጦርነት አትራፊው ማን ነው? ጦርነት ሕይወትን ያጠፋል፣ ከተሞችን ያፈርሳል እና አሳዛኝ ሁኔታን በታሪክ ገጾች ላይ ይጽፋል። ነገር ግን ከጭሱና ከፍርስራሹ ጀርባ ሌላ ጸጥ ያለ ታሪክ አለ፣ የትርፍ ፈጣሪዎች ታሪክ። ከዩክሬን ጦርነት ካጋጠማቸው ሜዳዎች እስከ ጋዛ የተከለከሉት የባህር ዳርቻዎች ዘመናዊ ጦርነቶች ወደ ቢሊዮን ዶላር የሚቆጠሩ ኢንዱስትሪዎች ተለውጠዋል። ጥቂቶች ለመጠየቅ የሚደፍሩት ጥያቄ፣ ዓለም ሲደማ ማን ያተርፋል? የዘመናዊ ጦርነት ፈጣሪዎች፣ ይህን ልብ ማለት ያስፈልጋል። ሚሳኤሎች በምሽት ሰማይ ላይ ሲንሸራሸሩ የመከላከያ ኩባንያዎች አክሲዮን ጎስ ይቀድ ከፍ ይላል። በዚህ ጦርነት የኢኮኖሚ ምርት የመከላከያ ኃይሎች ናቸው። በ2023 ብቻ ሎኪድ ማርቲን ኤፍ 35 አውሮፕላኖች፣ ሚሳኤሎችና ተዋጊ ድሮኖችን በማቅረብ ከ60 ሚሊዮን ዶላር በላይ ወጥቷል። ሬተን ቴክኖሎጂ አሁን RTX ለፓትሪዮት አየር መከላከያ እና ለስማርት ቦምቦች ምስጋና ይግባውና 40.7 ቢሊዮን ዶላር አግኝቷል። ኖርዝሮፕ ግሩማን፣ ቦይንግ፣ ጀነራል ዳይናሚክስ ዝርዝሩ ቀጥሏል። ሁሉም ዓለም አቀፍ ውጥረቶች የጦር መሳሪያ ፍላጎትን ስለሚያባብሱ እያንዳንዱ ግጭት እያንዳንዱ መጨመር አዲስ ኮንትራቶች አዲስ ግጭት አዲስ ትርፍ ማለት ነው። ጦርነት የነሱ ጉዳይ ነው እና ንግዱ እያደገ ነው። በወል ስትሪት ላይ ያሉ ስውር አሸናፊዎች የመጀመሪያዎቹ ቦምቦች ሲወድቁ ገበያዎቹ ምላሽ ይሰጣሉ እና አንዳንድ ባለሀብቶች በጸጥታ ፈገግ ይላሉ። የመከላከያ አክሲዮኖች ልክ እንደ አይሼርስ ዩኤስ ኤሮስፔስ ኤንድ ዲፌንስ ኢቲኤፍ ብዙውን ጊዜ በጦርነቶች ወቅት ሰፊውን ገበያ ይበልጣል። ኢራን እና እስራኤል ጥቃት ሲለዋወጡ ኢቲኤፍ በቀናት ውስጥ 8 በመቶ ጨምሯል። ሎኬድ አርቲኤክስ ኖርዝ ሮፕ የአክሲዮን መመዝገቢያቸውን በጦርነት ላይላለው ዓለም እና እየጨመረ ላለው ገበያ ምልክቶች ሆኑ። የጥላው ጦር ሰራዊት በኦፊሴላዊ ውጊያ ጥላ ውስጥ የግል ተዋጊዎች ይራመዳሉ። የግል ወታደራዊ ተቋራጮች እንደ አካዳሚ ጋድወርድስ ኤጊስ መከላከያ ያሉ ስሞች ደህንነትን፣ ሎጂስቲክንና የውጊያ ኃይሎችን ይሰጣሉ። በኦፊሴላዊ ኃይሎች የሚፈጠሩ ክፍተቶችን በመውላት በሁከትና በብጥብጥ ይበቅላሉ። ዓለም አቀፍ ፒኤምሲ ኢንዱስትሪ በዓመት 200 ቢሊዮን ዶላር የሚገመት እና በአፍሪካና በመካከለኛው ምስራቅ፣ በምስራቅ አውሮፓ ባሉ የጦርነት ቀጠናዎች በፍጥነት እያደገ ነው። መልሶ መገንባት በዋጋ እና ጠመንጃዎቹ ዝም ሲሉ አዲስ የወርቅ ጥድፊያ ይጀምራል። እንደገና መገንባት እንደ ቤሽቴል ፍሎር፣ እና ኬቢአር ያሉ ድርጅቶች ጦርነቱ ያወድመውን መልሶ ለመገንባት ሜጋ ኮንትራቶችን አሸንፏል። መንገዶች፣ የኤሌክትሪክ መረቦች፣ የውሃ ስርዓቶች በአፍጋኒስታን በዩናይትድ ስቴትስ የተደገፈ የመልሶ ግንባታ 120 ቢሊዮን ዶላር ጨምሯል። አብዛኛው የተከፈለው ለእነዚህ ግዙፍ ኩባንያዎች ነው። የጦርነት ጥቁር ገበያዎች። እያንዳንዱ ጦርነት የራሱ ጥቁር ጥግ አለው። አትራፊዎች በደምና በብረት የሚነግዱበት የጦር መሳሪያ አዘዋዋሪዎች፣ ማዕድን አዘዋዋሪዎች፣ ሙሰኛ ባለስልጣናት በጦር መሳሪያ ብቻ ያለው የጥቁር ገበያ መንግስታዊ ላልሆኑ ተዋናዮች በየዓመቱ ከአንድ ቢሊዮን ዶላር በላይ ያስገኛል። የግጭት ቀጠናዎች የህገ ወጥ መናሪያ ይሆናሉ፣ ለበለጠ ብጥብጥ፣ ለበለጠ አለመረጋጋት እና ዋጋ የሚከፍለው ማን ነው? የጦርነት ትርፍ አስማት አይደለም። የሚከፍሉት በተራ ሰዎች በግብር፣ በተሰበሩ ህይወት፣ ለቦምብ እና ለጥይት በተበደሩ የወደፊት እጣዎች። በዩኤስ ውስጥ ብቻ በዓመት ከ800 ቢሊዮን ዶላር በላይ የሚሆነው ለመከላከያ ነው። እያንዳንዱ ሚሳኤል፣ እያንዳንዱ ጀት፣ እያንዳንዱ የታጠቁ ተሽከርካሪ በህዝብ የገንዘብ ድጋፍ የሚደረግለት ነው። ትምህርት ቤቶች፣ ሆስፒታሎች እና ማህበራዊ አገልግሎቶች ለቀረው ነገር ይወዳደራሉ። የጦርነት ትርፋማነት ስነ ምግባር። የጦርነት ትርፋማነት አዲስ አይደለም፣ ግን ማለቂያ በሌለው ጦርነቶች ዘመን መጠኑ በጣም አስደናቂ ነው። ተቺዎች ለትርፍ የሚስማማ ፖሊሲን የሚቀርጽ ወታደራዊ ኢንዱስትሪ ውስብስብ ነገር ያስጠነቅቃሉ። ሎቢስቶች ለትልቅ በጀት፣ ለአዳዲስ መሳሪያዎች፣ ለረዥም ግጭቶች ይገፋሉ። ጦርነቶችም እየገፉ ሲሄዱ በደህንነትና በስግብግብነት መካከል ያለው መስመር ይበልጥ እየደበዘዘ ይሄዳል። የማይታመን ግን እውነት እንደ ኤሮፓውያን አቆጣጠር በ2023 የሎኪድ ማርቲን የጦር መሳሪያ ሽያጭ ብቻ ከበርካታ ሀገሮች አጠቃላይ ምርት የበለጠ ነበር። የዩኤስ የጦር መሳሪያ ክስፖርት ገበያ ከ37 በመቶ በላይ የሚሆነው የዓለም ጦር መሳሪያ አቅርቦት ነው። አንዳንድ የመከላከያ ክምችቶች በዶት ኮም ቡም ወቅት ከቴክኖሎጂ ግዙፍ ኩባንያዎች ይልቅ በዩክሬን ጦርነት የመጀመሪያ ዓመት የበለጠ ጨምረዋል። ጦርነት ለጥፋቱ ዋና ዜናዎችን ያደርጋል። ነገር ግን ከእያንዳንዱ ፍንዳታ በስተጀርባ የሂሳብ ደብተር አለ። ከእያንዳንዱ አሳዛኝ ክስተት በስተጀርባ የግብይት ደብተር አለ። በግጭት በተጨናነቀ ዓለም ውስጥ ከጦርነት ማን እንደሚጠቀም መረዳት ካሁን በኋላ የኢኮኖሚክስ ብቻ አይደለም። ቸር ሰንብቱ።